ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የግንቦት 28 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በምግብ እጥረት የተነሳ በህፃናት ማሳደጊያዎች ውስጥ የሞት አደጋ ማንዣ አበቡ ተነግሯል። በአዲስ አበባ፣ በናዝሬት፣ በድሬዳዋና በአዋሳ ነው ይህ የሞት አደጋ አንዣ አበበው በጎንደር የአገዛዙ ዋነኛ ባለስልጣናት ጥቃት ሲደርስባቸው፣ በጎጃም ደግሞ የአገዛዙ ራዳር በፋኖ ጋይተዋል። እነ ጸዳሉ ደሴና ይርጋ ሲሳይ ላይ ፋኖ ስለከፈተው ጥቃትም የምንላቸዋለን። ዝርዝር የጦር ግንባር መረጃ መረጃዎችን ይዘናል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ መግባታቸውን ክደዋል። በአንጻሩ ኤርትራ ትንኮሳ አድርጋብናለች ብለዋል። ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕ አስጠንቅቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ ና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በምግብ እጥረት የተነሳ በሕጻናት ማሳደጊያዎች ውስጥ የሞት አደጋ ማንዣበቡ ተነሳ። ባለባቸው የምግብ እጥረት የተነሳ ሕጻናት ለሞት ተጋላጭ የሆኑባቸው የሕጻናት ማሳደጊያ መኖራቸውን በክትትል ደርሼበታለሁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግረዋል። ኮሚሽኑ ይህንኑ በተመለከተ ከዚህ ቀደም የሰጣቸው ምክር ሀሳቦች መፈጸም አለመፈጸማቸውን መገምገሙን አስረድቷል። በመላው ሀገሪቱ ከሚገኙ የሕጻናት ማሳደጊያ ተቋማት መካከል በአንዳንዶቹ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች የቀጠሉባቸው ተቋማት መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግሯል። ኮሚሽኑ በአዲስ አበባ፣ አዳማ፣ ሐረር፣ ሐዋሳ፣ ሻሸመኔና ወላይታ ከተሞች በሚገኘው 21 የሕፃናት ማሳደጊያ ተቋማት ከሰብአዊ ምግብ ጥበቃ አኳያ ከዚህ ቀደም የተሰጣቸው ምክረ ሀሳቦች ምን ያህሉ ተፈጽመዋል የሚለውንና ግኝቶች ላይ ተወያይተዋል። በዚህም የተሻሻሉ ጉዳዮች ቢኖርም አሳሳቢነታቸው የቀጠለውን ለይቶ ምክረ ሀሳቦችን ሰጥቷል። አሳሳቢነታቸው ከቀጠሉት መካከል የምግብ እጥረት በመኖሩ የህጻናቱ የጤና መብት ተጥሷል ተብለዋል። በምግብ እጥረት ምክንያት ህጻናትን እስከ መሞት የሚያደ የሚያደርሱ ሁኔታዎች ላይ እንደሚገኙና ከስድስት ወር በታች የሆኑ ህጻናት ለዚህ አደጋ ተጋላጭ እንደሆኑ ተመልክቻለሁ ብለዋል። ይህ በእንዲህ እንዳለ በእነዚህ ማሳደጊያ ተቋማት ከዚህ ቀደም ክፍተት የታየባቸው ጉዳዮች አሁን ላይ መሻሻል ማሳየታቸውንም ሰምተናል። መሻሻል ከታየባቸው ጉዳዮች መካከል አካል ጉዳተኛ ህጻናትን ማካተት አንዱ ሲሆን፣ የህጻናቱን መረጃ በአግባቡ ሰንዶ ማስቀመጥ የሚለው ይገኝበታል። በጎንደር የአገዛዙ ዋነኛ ባለስልጣናት ጥቃት ሲደርስባቸው በጎጃም ደግሞ የአገዛዙ ራዳር በፋኖ ጋይተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህርዳር ብርጌድ ትናንት ግንቦት 27 2017 ዓ ም ከሰዓት በኋላ ከ10 ተኩል እስከ 12 ሰዓት ድረስ ጥምር ጦሩን ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝ መኮድ ካምፕ 1 ኪሎ ሜትር ባህርዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር እና ከዚያ ባነሰ እንዲሁም ወገልሳ ዘጌ መገንጠያ ካለው የአገዛዙ ራዳር 500 ሜትር ገደማ ላይ ደርሰው ጥቃት ፈጽመዋል። ዘጌ መገንጠያ ላይ ለሁለት ዓመት በተከታታይ በፍተሻ መልኩ አገዛዙ ህዝቡን የሚያሰቃይበትን ኬላ በዲሽቃና ብሬን በመደብደብ አንድ ሙትና አራት ቁስለኛ በማድረግ ኬላውን በማስለቀቅ የብልጽግናን ኃይል እየደበደቡ ወደ ካምፕ ካስገቡ በኋላ ፋኖቹ ተከታትለው የገባበትን ካምፕና የሚመካበትን ራዳር በዲሽቃ በመደብደብ ከጥቅም ውጪ አድርገው በርካታ ቁሳዊ ኪሳራ ማድረስ ችለዋል። በተመሳሳይ አፋ ጎጃም ቀጠና ራስ ቢት ወደድ መንገሻ አቲከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ በሁዱት ዙሪያ የአብይ ሰራዊት ያደረገውን ጥቃት ሙሉ በሙሉ አክሽፏል። በተጨማሪም በእሁዲት ከተማ መሽጎ የነበረውን የአብይን ሰራዊት በአንበር ከላሊበላ ከእሁዲት ዙሪያ ሙሉ በሙሉ ከተማውን አስለቅቀው እስከ ወሎ ሰፈር ተቆጣጥረውት እንደነበር ተገልጿል። የአፋ ባሃ በወሎ ደግሞ ስርዓቱን ለማገዝ በአገልጋዮቹ አማካኝነት የተደረገላችሁን ጥሪ በመቀበል ንብረታችሁን ሸጣችሁ ለቤታችሁ መጠበቂያ የገዛችሁትን የጦር መሳሪያ ይዛችሁ ፋኖን ለመዋጋት እንደተዘጋጃችሁ ያላችሁ ድርጊታችሁ ከንቱ ድክመት መሆኑን አውቃችሁ ከድርጊታችሁ እንድትቆጠቡ ሲላሳስ ተሰብስበዋል የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በበኩሉ ግንቦት 27 2017 ዓ ም ሌሊቱን ከምሽት አራት ሰዓት ጀምሮ እስከ ሌሊት ሰባት ሰዓት በወግዲ ወረዳ ወግዲ ከተማ ዙሪያ በሚገኝ ሶስት ቀበሌ አገዛዙ አደራጅቷቸው በነበሩ ወንበር ጠባቂዎች ላይ ቆፍጠን ያለ እርምጃ በመውሰድ ታላቅ ድል ተጎናጽፏል። ይህ በእንዲህ እንዳለ የአገዛዙ ልሳን ሆነው ካድሬ አቶ ይርጋ ሲሳይ እና ቡድኑ በትናንትና ሁለት ጋይንት በእስቴ አልፎ አንድ አቤት መግባቱ መረጃ የደረሳቸው ስቴደንሳ ብርጌድ ከዛሬ ድረስ የተለያዩ ቦታዎች ላይ ደፈጣ ጥለዋል። በዛሬ ውለትም የአገዛዙን ካድሬዎችና የባዴን ብልጽግና ፋኖዎች ከደብረ ታቦር ወደ እስቴዋ መካነ ኢየሱስ ገብተዋል ብለዋል አፋብሃ። በዚህ ቅድም በለጠ አንዳርጌ ቆሪጥና ጸዳሉ ደሴ አሉበት የተባለው ካሶኒ እስከሚደርስ ድረስ በትዕግስት ከጠበቀ እና ብዙዎች ተሽከርካሪዎች ካለፉ በኋላ ለዋዬ እጅባራ ቸና ከተባለው ወንዝ ላይ በተወሰደበት የደፈጣ እርምጃ በድንጋጤ ካሶኒውን ገልብጠውታል። በዚህ ወርቃማ የደፈጣ ድል ከሰባ አምስት በላይ የአገዛዙ ዙፋን ጠባቂ ቅጥረኞች ሙትና ቁስለኛ ሲሆኑ አንድ ከፍተኛ የአገዛዙ አመራር መደምሰሱ ተረጋግጧል። እነ ጸዳሉ ደምሴ በዚህ ጥቃት ባይደመሰሱም በቀጣይ በፋኖ እንደሚደመሰሱ የአፋ ባሀ በጎንደር የሜጀር ጀኔራል ውባንተ አባተ ኮር አሳውቋል። በተመሳሳይ ዛሬ ግንቦት 28 2017 ዓ ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ዛሬም ለሁለተኛ ጊዜ ድል አድራጊነቱን ቀጥለዋል። አርኖ ጋርኖ ተብሎ በሚጠራው አካባቢ በውጊያው ላይ ከተሳተፉት ክፍለ ጦሮች መካከል መብረቅ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር ጥቁር አንበሳ ክፍለ ጦር ዞዛምባ ንጉስ ክፍለ ጦር ታድሎ ብርሃን ክፍለ ጦር ንስር በለሳ ክፍለ ጦርና ፋና የውቤ ክፍለ ጦሮች ይገኙበታል። በውጊያው በርካታ ድሎች የተመዘገቡ ሲሆን ቁጥራቸው በእውን የማይታወቅ የአገዛዙ ጥምር ኃይል አባላት ሙትና ቁስለኛ ሆነዋል። አንድ የብልጽግናን ድሽቃ የጫነ ፓትሮል በፋኖ ጥይት ተመቶ የተገለበጠ ሲሆን የድሽቃ ተኳሹና ከፓትሮሉ ተሳፍረው የነበሩ የአድማ ብተና አባላት ተገድለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ መግባታቸውን ካዱ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ የሚሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። እናም ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም እያሉ እግረ መንገዳቸውንም ትኩሳታቸው የሚጨምር አገራት አሉ፣ በሚል ሌላ ዘለፋና የቃላት ዱላ ወርውረዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 2017 በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃል ጦርነቱ የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ አይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። የአብይ የእልቂት ዋነኛ ተዋናይና አማካሪ ጌዲዮን ጢሞቴዎስ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ ክደዋል። የውጭ ጉዳይ ሚኒስትርም በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለከቱት ዶክተር ጌዲዮን ከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ስራዎች ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች የህዝብ ተወካዮችና የቀድሞ መንግስት ኃላፊዎች የራሳቸውን ምልከታ ነው የሚያጋሩት ሲሉም ተሰምተዋል። ሆኖም የመከላከያ ሚኒስትሯ አይሻ መሐመድ ኢሳያስንና አገራቸውን በይፋ ወርፈዋል። የጦርነት ቅስቀሳም አድርገዋል። የመንግስት ኃላፊው ዲና ሙፍቲም ተመሳሳይ አቋም አንጸባርቀዋል። ጌዲዮን ግን እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉምና ክብደት አለው ያሉ ሲሆን ይህም ከመከላከያ ሚኒስትሯ የሚሆን ከዲና ሙፍቲ የሚሰጡ ቃላቶች ትልቅ ትርጉም እንዳላቸው ቢወሰድ ማንም ስህተተኛ አይሆንም እንደማለት ነው። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን ሲሉ ተናግረዋል። ሆኖም የትንኮሳውን አይነትና ያደረጉትን ዲፕሎማሲያዊ ጥረት አላሳዩም። በሌላ በኩል የብልጽግና መገናኛ ብዙኃን በዛሬ ዕለት የአሜሪካው አምባሳደር የባህር በር የማግኘት ፍላጎታችሁን በሰላማዊ መንገድ አድርጓሉን በሚል ሲቦርቁ ውለዋል። አምባሳደሩ አብይን እንዳሞ እንዲወገሱ መንግስታቸውን እንዳደነቁ ተደርጎ በሚዲያዎቹ በኩል ቀርበዋል። ዳሩ ግን ከሳምንት በፊት አምባሳደሩ ብልጽግና የራሱን ህዝብ በድሮን ከመጨፍጨፍ ይቆጠብ፣ ሀገሪቱ አደጋ ውስጥ ናት፣ የአሜሪካ ዜጎች አዲስ አበባን ጨምሮ በኢትዮጵያ አመፅ ሊነሳ ስለሚችል ይጠንቀቁ ብለው ነበር። ታዲያ በምን አይነት ልመናና ተማጽኖ፣ በምን አይነት የሰጥቶ መቀበል መርህ አምባሳደሩ እንዲህ አሉ እንደተባለ ባይታወቅም ብልጽግና ግን በባህር በር ሰበብ ሌላ ጦርነት ለመክፈት ዳርዳር እያለ ነው። ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕ አስጠነቀቁ። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ያደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ላይ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብለዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወቅ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። ዩክሬን በዚህ ሳምንት መጀመሪያ ላይ አስርጋ ባስገባቻቸው ድሮኖች የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲንና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዚዳንት አማካሪ ተናግረዋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡበትን የሁለት ሳምንት ቀነ ገደብ ፕሬዚዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በእሳት እየተጫወቱ ነው የሚል አስተያየት ሰጥተዋል። ሆኖም ፕሬዚዳንቱ ከፑቲን ጋር ከተወያዩ በኋላ ትሩዝ ሶሻል